ወንጌል አገልግለዋል። እዛ እድሜያቸው ደግሞ 86 ዓመታቸው ነው። ዛሬም ያገለግላሉ በቃለ ሕይወት ቤተክርስቲያን በብዙ ቦታ እግዚአብሔር ባርኮ። በ62 ዓመት ሙሉ አገልግሎት እግዚአብሔር በውስጣቸው ያስቀመጠው ክብር አለ። እዛ ደግሞ በእድሜም ቢሆን 86 ይራመዳሉ፣ ይጸልያሉ፣ አሁንም ያገለግላሉ። የእሳቸው በረከት በእናንተ ላይ፣ እግዚአብሔር በረከት በእናንተ ላይ ይምጣ። እርሳቸውም ይባርካሉ የእድሜ ባለጸጋ ስለሆኑ ፓስተር ወጋሶ ዛጋ የሚከታተሉ ሰዎች አሉና እግዚአብሔር ይባርካችሁ። በላችሁ ውስጥ እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይጠብቃችሁ። አሜን። እግዚአብሔር ሕይወታችሁ ይጠብቃችሁ። አሜን። እኔ ከተወለድኩ እስከዚህ ድረስ የዛበቃኝ አምላክ እግዚአብሔር እድሜያችሁ ይባርካችሁ። አሜን። አሁን እኔ 1956 ዓ.ም ወንጌልን ለመስበክ ጀምሬ

ከእድሜ በላይ እግዚአብሔር ከሰማንያ ስድስት ዓመት ምረት አመት እድሜ ነው። እስከዚያ ድረስ ያደረሰኝ አምላክ፣ እድሜያችሁ ከኔ እድሜ በላይ እግዚአብሔር እናንተ ይባርካችሁ፣ አሜን። ይቀድሳችሁ፣ አሜን። ፊታቸው እግዚአብሔር ይባርራችሁ፣ አሜን። እስከ አሁን ድረስ የጠበቀኝ የማገባኝ አምላክ እግዚአብሔር ከእናንተ ጋር ይሁን፣ አሜን። ፓስተር

አሜን እግዚአብሔር ይባረቅ እንግዲህ በጣም አስገራሚ ነው። 62 አመት ወንጌል በማገልገል ቅድም እንዳሉት ከ1956 አመት ይመስለኛል፣ ከዛ ጀምሮ ነው ወንጌል የጀመሩት። 86ኛ አመታቸው ነው። ይራመዳሉ፣ ይሰብካሉ። ፓስተር ናቸው በቤተ ክርስቲያናቸው አዲስ አበባ ደግሞ ብዙ ልጆች አሏቸው፣ መንፈሳዊ ልጆች። እነሱንም ሊጸልዩ ነው የመጡት ከክፍለ ሀገር በዚህ በጎለጎታ ቤተ ክርስቲያን ዛሬ ሐሙስ ከኛ ጋር ነበሩ ከእሳቸውም ጋር ደሞ የቤተ ክርስቲያን የሽማግሌዎች መሪ ማኖርሶስም ትእዛዙ ከኔ ጋር አሉ እግዚአብሔር ዘመናቸውን ይባርክ ኢየሱስ ጌታ ነው ይሄን ቃል የሰማችሁ በሙሉ የስኬት የበረከትና የክብር አመት ይሁንላችሁ አሜን ብላችሁ ውሰዱ ይሄ አመት ለናንተ የስኬት አመት በኢየሱስ ስም ይሁን ተከናውኑ